ሰላም ጤና ይስጥልኝ፣ የተወደዳችሁ ሆፕ ስኩል ቤተሰቦች፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ሆፕ ስኩል ነው። የዚህ ቻናል አዲስ የሆናቸው ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክና እና ሸር እያደረጋችሁ እንግሊዝኛን ከመሰረቱ እንዲሁም እንግሊዘኛ በአማርኛ ማንበብ እና መጻፍ ለተቸገሩ እህት ወንድሞቻችን በየትኛውም የዓለም ዳርቻ ሆነው ትምህርታቸውን ይከታተሉ ዘንድ ያለ መጻፍ ችግራቸውን ደግሞ መጻፍ እና ማንበብ እንዲችሉ እንዲሁም ማውራት እንዲችሉ ቀለል ባለ ሁኔታ እንግሊዘኛን እያስተማርን እንገኛለን። ዛሬ ቁጥር ሰባት ላይ እንገኛለን። ሁለተኛ ሳምንት ቁጥር ሶስት ላይ ነው የምንገኘው። ከዚህ በፊት መቶ ያክል አጫጭር አረፍተ ነገሮችን ለአስራአምስት ተከታታይ ክላስ እያስተማርን ነው መሆኑን ገልጨላችኋለሁ ዛሬም እዛው ላይ ነው የምንገኘው ዛሬ ቁጥር ሰባት ላይ ነው የምንገኘው ዛሬ ስሜታችን ስንገልጽ የምንጠቀማቸው አጫጭር አረፍተ ነገሮች ምን ይመስላሉ የሚሉትን ረጋ ብለን እናያለን በጣም አስፈላጊ እና ወሳኝ ትምህርት ነው የዛሬው ለየት የሚያደርገው ስለ ራሳችን ስሜት ስንገልጽ የምንጠቀማቸው ቃላት ምን ይመስላሉ የሚለውን በጋራ የምናይ ነው የሚውለው ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ ለክ ቪዲዮን እንደጀመራችሁ ላይክ እና ሸር እንዲሁም ሰብስክራይብ አድርጋችሁ ጀምሩ። መጨረሻ ላይ ስትወጡ ደግሞ ለሌሎች ሸር እያደረጋችሁ ታስተላልፋላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። በጣም አጫጭርና ወሳኝ እንዲሁም ደግሞ ቀላል የሆኑ እንግሊዘኛ እንደዚህ ቀሉ ያቃል ብላችሁ እስኪሰማችሁ ድረስ ማለት ነው የምታዩት። የዛሬ ትምህርት በጣም ቀላል ነው ሚሆነው። ረጋ ብለን እስከ መጨረሻውን ቆያለን። አሁን ቀጥታ ወደ ትምህርቱ እንሄድ። ከዚህ ጋር እንደምታዩት የመጀመሪያው አይ ማለት እዚች ጋር አይ ነች። እች ደግሞ አም፣ እዛ ደግሞ ኤችኤፒፒ ዋይ ሀፒ። አይአም ሀፒ አይአም ሀፒ ምን ማለት ነው? አይ አም ማለት እኔ ማለት ነው። አይ አም ማለት እኔ ማለት ነው። ሀፒ ማለት ደግሞ ደስተኛ ማለት ነው። ስለዚህ ወደ ራሳችን ስናመጣው እኔ ደስተኛ ነኝ ወይም እኔ ደስተኛ ነኝ። እዚች ጋር ነኝ የምትል ጨምሩባት። እኔ ደስተኛ ነኝ፣ አይ አም ሃፒ ካልነ እኔ ደስተኛ ነኝ። አይ አም ማለት እኔ ማለት ነው። ሃፒ ማለት መደሰት ማለት ነው። ስለዚህ እኔ ወደ አንድ ስናመጣው እኔ ደስተኛ ነኝ፣ አይ አም ሃፒ ካልነ እኔ ደስተኛ ነኝ። ምንድነው የሚለው ስሜታችን ስንገልጽ የራሳችን ስሜት። ስሜት ምንድነው ደስተኛ ነኝ፣ ከፍቶኛል፣ መጥፎ ነው ብለን ለመግለጽ እያንዳንዱ ወደ ኋላ የምናያቸው ይሆናል። ስለዚህ መጀመሪያው አይአም አም ሃፒ ካልነ እኔ ደስተኛ ነኝ እንላለን ማለት ነው። ከዚህ በመቀጠል የምናየው ደግሞ አሁንም አይ አም ስለራሳችን ብቻ ነው፣ እዚጋ ስሜታችን ስንገልጽ ነው የሚለው። ርሱ ራሱ የምንገልጸው ስለራሳችን ብቻ ነው፣ ሌላ ሰው አይደለም። ራሳችን ብቻ ነው እየገለጽ ነው ያለው። ስለዚህ አይአም አም ሳድ ሳድ ማለት ደግሞ መከፋት ማዘን ነው። ስለዚህ አይአም ሳድ ካልነ እኔ አዝኛለሁ እኔ አዝኛለሁ። ምን አለ አይአም ሳድ እኔ አዝኛለሁ የሚለውን ይገልጽልናል ማለት ነው። ወደ ቀጣዩ ስኔት ደግሞ አይ አም ሃንግሪ አይ አም ሃንግሪ። በሙሉ ስለራሳችን ነው የምንገልጽ ብያቸዋለሁ፣ ገና መነሻችን ላይ አሁን እያንዳንዱ የምናየው ስለራሳችን ነው። ስለዚህ አይ አም ሃንግሪ ስንል እኔ እርቦኛል ማለት ነው። እኔ እርቦኛል ወይም ተርቤያለሁ፣ እኔ ተርቤያለሁ ወይም እርቦኛል የሚለውን ለመግለጽ አይ አም ሃንግሪ አይ አም ሃንግሪ ብለን እንገልጻለን ማለት ነው። በጣም ቀላልና አጭር አጭር ነገር ግን የሚያስተላልፉት መልእክት ደግሞ ብዙ ጊዜ የምንጠቀማቸውና አስፈላጊ የሆኑ ስለሆኑ ረጋ ብላችሁ ተከታተሉ። ሰብስክራይብ ያላደረጋችሁ ቤተሰብ አምስት ሰከንድ ሰጣችኋለሁ፣ ሰብስክራይብ አድርጉ። አመሰግናለሁ። ስለዚህ ወደ ቀጣዩ ስኔት ደግሞ እዚህ ጋር አይ አም ተርስቲ አይ አም ተርስቲ ምን ማለት ነው? እኔ ተጠምቻለሁ። አይ አም ተርስቲ ካልነ እኔ ተጠምቻለሁ ጠምቶኛል እንደማለት ነው። አይ አም ተርስቲ ካልነ እኔ ተጠምቻለሁ ወይም ጠምቶኛል የሚለውን በቀላል ባጭርና ቀለል ባለ ሁኔታ እንግሊዘኛ እንደዚህ ቀሉ ያውቃል ወይ እስክትሉ ድረስ በጣም በቀላል ሁኔታ ነው ዛሬ ይዤላችሁ የመጣሁት። ረጋ ብላችሁ አሁንም ተከታተሉኝ። ስለዚህ አይ አም ተርስቲ ካልነ እኔ ተጠምቻለሁ ወይም እኔ ጠምቶኛል የሚል ገለጻ እንሰጠዋለን ማለት ነው። ወደ ቀጣዩ ስኔት ደግሞ አይ አም ሲክ አይ አም ሲክ ሲክ ማለት መታመም ማለት ነው። ስለዚህ አይአም ካልነ እኔ ማለት ነው ሲክ ማለት ደግሞ ምንድን ነው መታመም። በአንድ ላይ ስናደርገው አይአም ሲክ እኔ ታምም ያለሁ ወይም እኔ አሞኛል የሚለውን እንገልጽበታለን ማለት ነው። እኔ ታምም ያለሁ ወይም እኔ አሞኛል ካልነ አይአም ሲክ በሚል በጣም በተቀላጠፈ እና በአጭር ቃልጽ መግለጽ እንችላለን ማለት ነው። ከዚህ በመቀጠል እዚ ጋ የምታዩት ደግሞ አይ አም አንግሪ ልብ በሉ። የመጀመሪያው አይ አም ሃንግሪ ያለው የጀመርነው በማለት ነው፣ በኤች ነው እዚጋ ደግሞ በኤ ነው የጀመረ ነው። አንግሪ እና ሃንግሪ በጣም የተለያዩ ናቸው። ሃንግሪ ማለት መራብ ማለት ነው። አንግሪ ማለት ደግሞ ምንድን ነው? መቆጣት ነው። መቆጣት አንግሪ ካልነ መቆጣት ነው። ሃንግሪ ካልነ ደግሞ መራብ ነው። አይ አም ሃንግሪ ካልነ እኔ እርቦኛል ማለት ነው። አይ አም አንግሪ ካልነ ደግሞ እኔ ተቆጥቻለሁ ማለት ነው። ተቆጥቻለሁ እኔ ተቆጥቻለሁ ከሆነ አይአም አንግሪ ነው ምንለው። አንግሪ እርቦኛል ካልነ ደግሞ አይአም አም ሃንግሪ ሊመሳሰሉባቸው ይችላሉ። ልዩነታቸው በአማርኛው ስንወስደው የአና የሃ ልዩነት ነው። ወደ እንግሊዘኛው ስንመጣ ደግሞ የኤች እና የኤ ልዩነት ነው። ኤች ከሆነ ሃ ብለን ነው የምናነበው ሃንግሪ ማለት ነው። ኤ ከሆነ ደግሞ አንግሪ ብለን ነው የምናነበው። ስለዚህ አንግሪ ካልነ መራብ ነው ሶሪ፣ አንግሪ ካልነ መከፋት ወይም መቆጣት ነው። ሃንግሪ ካልነ ደግሞ መራብ ይሆናል ማለት ነው። ዘኒክስ አይ አም ዋርድ። አይ አም ዋርድ ምን ማለት ነው? አይ አም ዋርድ፣ ተጨንቄያለሁ። አይ አም ዋርድ ተጨንቄያለሁ ማለት ነው። አይ አም ዋርድ ካላቸው ካላችሁ አንድ ሰው ተጨንቅ ያለው ማለት ነው። ስለዚህ ምን ልትረዱት ትችላላችሁ? ከጭንቀቱ የሆነ ነገር መፍትሄ ልትሰጡት ትችላላችሁ ማለት ነው። ስለዚህ አይ አም ዋርድ ካልነ ተጨንቄያለሁ ማለት ነው። ተጨንቄያለሁ። ዘኔክስት አይ አም ፊል ጉድ አይ አም ፊል ጉድ ምን ማለት ነው? ፊል ጉድ ማለት ደስተኛ ማለት ነው። አይ አም ማለት እኔ ማለት ነው። ስለዚህ እኔ ደስተኛ ነኝ ማለት ነው፣ ወይም ተደስቻለሁ ማለት ነው። አይ አም ፊል ጉድ፣ አይ አም ፊል ጉድ የማሳየው አክት የደስታ ስሜት ነው እንደማለት ነው ባጭሩ። ስለዚህ አይ አም ፊል ጉድ ካልነ እኔ ደስተኛ ነኝ ወይም ተደስቻለሁ። ተደስቻለሁ የሚለውን ይቀልጻል፣ ደስ ብሎኛል። አይ አም ፊል ጉድ ካልነ ደስ ብሎኛል ወይም ተደስቻለሁ የሚለውን በአጭር ቃል መግለጽ እንችላለን ማለት ነው። ቤተሰብ አሁንም በድጋሜ እየተከታተላችሁ ነው፣ ከልብ አመሰግናለሁ። ነገር ግን ሰብስክራይብ ያላደረጋችሁት ወንድሞቻችን ስላላችሁ ይህንን ቪዲዮ እያያችሁ ምናልባት ሰብስክራይ አላደርጋችሁ ከሆነ ሰብስክራይብ አድርጉ እንዲሁም ሼር እያደረጋችሁ እንግሊዘኛ ከመሰረቱ እንዲሁም እንግሊዘኛ በአማርኛ ማንበብና መጻፍ ለምትቸገሩ እህት ወንድሞቻችን በኦንላይን በሳምንት አምስት ቀን እያስተማርን እንገኛለን። እናንተም በግሩፕ አሊያም በግል ባላችሁበት ሁናችሁ በኦንላይን ብቻ ትምህርታችሁን መከታተል ትችላላችሁ። መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ በዋትሳፕ በቴሌግራም፣ እንዲሁም ሊንኮቻችን በመጠቀም የምታገኙ ነው የሚሆነው ሁሌም ዘውትር ኦንላይን እንገኛለን። ደውሉ አናግሩን። ዛኔክስት አይ አም ኤክስቴንት ኢአም ኤክዛክትድ ምን ማለት ነው? በሀሴት ተሞልቻአለሁ ማለት ነው። ኢአም ኤክዛክትድ ካልነ በሀሴት ወይም በደስታ ተሞልቻለሁ ማለት ነው። በሀሴት ወይም በደስታ ተሞልቻለሁ ኢአም ኤክዛክትድ ኢአም ፊል ባድ ኢአም feel bad ይሄ ደግሞ ምንድን ነው? መጥፎ ስሜት ይሰማኛል። ቀደም አይአም አም ፊል ጉድ ብለናል። ደስ ብሎኛል ካልነ የደስ ብሎኛል ተቃራኒ ደግሞ መጥፎ ነው አይደለ? የደስታ መከፋት ነው። ስለዚህ አይ አም ፊል ባድ እዚህ ጋር አይ አም ፊል ባድ ካልነ መጥፎ ስሜት ይሰማኛል ማለት ነው። መጥፎ ስሜት እየተሰማኝ ነው ወይም ይሰማኛል ነው። ይሄኛው ደግሞ አይአም አም ፊል ጉድ ካልነ ደግሞ ጉድ ደግሞ ጥሩ ስሜት ይሰማኛል ወይም ደስተኛ ነኝ ማለት ነው። ልዩነታቸውን ልዩት ፈጽሞ ተቃራኒ ናቸው። አይ አም ፊል ጉድ ካልነ እኔ ደስተኛ ነኝ ወይም ደስ ብሎኛል ማለት ነው። አይ አም ፊል ባድ ካልነ ደግሞ እኔ ስሜቴ ጥሩ አይደለም ወይም መጥፎ ስሜት ይሰማኛል የሚለውን እንገልጽበታለን ማለት ነው። ቤተሰብ ዛሬ ያየናቸው በጣም ቀላልና አስፈላጊ የሆኑ ነገሮች እንደዚሁ በቀላል ሁኔታ አይተናል። በቀጣይም ደግሞ ወደ ስምንተኛ ክላስ ነው የምንሄደው ቁጥር ስምንት ላይ እንገናኛለን። ዛሬ እስከ ሰባት ያሉትን አይተናል። በዚህኛው ሳምንት ከአምስት እስከ ስድስት እስከ ሰባት ያሉትን ሁለተኛ ሳምንት ሶስተኛ ክፍል ላይ ነው የምንገኘው። ስለዚህ እነዚህን በማንበብ እና በመጻፍ እንዲሁም በማስታወሻ በመያዝ ቴሌግራም ግሩፕ አለዛ ላይ በማስቀመጥ እያንዳንዱ ስተታችሁን የምናርምላችሁ ነው የሚሆነው ከዚህ በመቀጠል ግን አሁን ያየናቸው ስሜታችን ስንገልጽ በየዕለት ተግባራችን የምናከናውናቸው ተግባራት እንዲሁም በጉዞ የምናገራውናቸው ተግባራት ከዚህ በፊት የለቀቋቸው ስላሉ እነሱን ተጠቅሟቸው ያለምንም ፍርሃት። እንግሊዝኛና ፍቅር በፍርሃት አይሆንም፣ በድፍረት ነው የሚሆነው። ስለዚህ ደፍራችሁ አውሩ፣ ተናገሩ። የሆነ ቀን ላይ ለውጥ ታመጣላችሁ። ምንም ጥያቄ አይኖረውም። ስለዚህ በድፍረት ጓደኞቻችሁ ጋር ሊሆን ይችላል፣ ከማንኛውም ሰው ጋር ሊሆን ይችላል፣ አውሩበት። እንግሊዝኛን በትሬኒንግ የሚመጣ ለውጥ እንጂ በአንድ ቀን ወይም በትምህርት ችክ ስላላችሁ ብቻ የምታገኙት ለውጥ ስላልሆነ ተለማመዱበት፣ አውሩ፣ ጻፉ። በምትችሉት መጠን ደግሞ በውስጥ መስመር ገብታችሁ ራሳችሁን አድሱ። ወዳችሁና ፈቅዳችሁ የተከታተላችሁኝ ያላችሁ እህት ወንድሞቼ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ እናንተ ላይክ እና ሸር እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጠብቁኝ። ቀጣይ በክፍል ስምንት እንገናኛለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።